ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች፣ መሲ ነኝ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለቤት የአዲስ ከሆናችሁ እንኳን በሰላም መጣችሁ፣ ነባሮችም እንኳን ደህና ቆያችሁኝ። እንዲሁም ደግሞ የምታበረታቱ ላይክ እያደረጋችሁ በኮመንትን ደግሞ መሲ በርች የምትሉኝ ከልብ አመሰግናለሁ። ቴንኪዩ እየበረታው ነው፣ እናንተ ብቻ ገፋ አድርጉት። እንዳልኳችሁ እኔ እቆሰቁሰዋለው እና ጋይስ ዛሬ በጣም በጣም ደስ የሚል ነገር ይዤላችሁ መጥቻለሁ። መግባይ ላይ እንዳያችሁ ዛሬ ሩታዬ ወደና አብረሽ ቤት ሄዳለች እና አብረሽ ቤት ደግሞ ሄዳ ሰፕራይዝ ተደርጋለች ማለት ነው። እሱን ደግሞ ምንድን ነው ሰፕራይዝ ያደረገታት አብረሽ ይሄው እንደምታዩ በመኪና ወንድ ልጅ ስለወለሽ ልኝ ቴንክ ዩ ለአንቺ ደግሞ ከዚህ እየበለጠ የሚገባሽ ሴት ነሽ ብሎ መኪና በርቱ ተወላታል ማለት ነው። ለዚህ ደግሞ ሩታን በጣም ደስ ብሏታል ማለት ነው። አሁን ሰዓት ላይ ደስታቸውን ግን እያጣጠሙ ግን ሄርሜላ ተብዬዋ መታ ብቻ እንዳትበጠብጥ ማለት ነው። ስለ ሄርሜላ ምነግራቸው ነገር አለ ማለት ነውና መጨረሻ አካባቢ ላይ እነግራቸዋለሁ። እሱ እና አሁን ሰዓት ላይ ሩታ በጣም ደስ ብሏታል። በእርግጥ ሩታ ከዚህም በላይም የሚገባ ሴት ነች ማለት ነው። እና አብርሽ እንግዲህ ወደ ቤቱ ወስዷት እንዳልኳቸው መግቢያ ላይ ወደ ቤቱ ወስዷት ማለት ነው። ለሩታ ይሄንን የሚመስል መኪና ይሄንን የሚመስል መኪና አበርክቶላታል፣ ስጦታ ሰጥቷታል ማለት ነው። ወንዶች እስቲ ይሄንን እዩ ማለት ነው። ይሄንን አብርሽን ሮማንቲክ የሚጫወተውን እስቲ እናንተም እራሱ ቢያንስ ቢያንስ ማለት ነው፣ ምንድን ነው እሱም ይሄ የሚነፋው እሱን ጌጣጌጣ ማድረግ ተውና ቤት ውስጥ ወልዳ ስትመጣ ማለት ነው እንደ አብርሽ ሮማንቲክ ስሩ እስቲ ፊኛ ምናምን ብቻ ቤት ውስጥ ሙልታችሁ አጠብቁ። ዌልካም እንኳን ደህና ወልደሽ መጣሽ ብላችሁ ማለት ነውና፣ አብርሽ እንግዲህ በጣም ደስ ብሎታል። እንግዲህ ወንድ ልጁን አሰፋ አብርሽ ጋሽዬ፣ እንግዲህ አሰፋ አብርሽ አይደለም ብሎ ያወጣላት አሰፋ አብርሽ ይዛ ዛሬ ወደ እነ አብረሽ ቤት ትሄዳለች። እንግዲህ መግቢያ ላይ እንደሰማችሁ ዌልካም እንኳን ደህና መጣሽ ብሎ ተቀብሏታል። አብርሽ ሲቀበላትም ደግሞ መኪናውን ግቢያቸው ውስጥ አቁሞ የነ አብረሽ ግቢ ውስጥ አቁሞ ነው እንግዲህ ስጦታ ያበረከተላት። አብርሽ በጣም ትለያለች በዚህ አጋጣሚ ማለት ነው ግን ደግሞ ያው ይህንን እንክብካቤ ይቀጥል ማለት ነው። ኤርሜላ ስትመጣ ጊዜ ፍቅርክ እንዳያገረሽ ወደ ኤርሜላ ማለት ነው። እና ጋይ አሁን ሳለ እንግዲህ ኤርሜላንም እርጉዝ ነች ማለት ነው። ብቻ አላቅም እሱ ነገር፣ ቆይ ነግራችኋለሁ። ምን አፌ ወደ ኤርሜላ ወሬ ሮጠኮ ማለት ነው እና አሁን ሰዓት ላይ እንግዲህ ሩታ ፍቅሯን እያጣጠመች ነው። እንግዲህ ይቀርታን ከዚህም በፊት ለመፋታት ድርሶ ነበረ ማለት ነው። ተደጋጋሚ የፍቺ ጥሪ ወረቀት ብሰጠውም አብርሽ አልቀበልም፣ አልፈርምም፣ አልፈታሽም እያላት ነበረ ማለት ነው። ግን ደግሞ ተስፋ አልቆረጠም አብርሽ ማለት ነው። ተስፋ ሳይቆርጥ ይኸው አረገዘች ወለደች ማለት ነው። አሁን ላይ ደግሞ መኪናን አክል ስጦታ ሰጥቷታል ማለት ነው አብርሽ ማለት ነው ለሩታ አብርሽ ይገባታል ሩታ ማለት ነው። አያችሁ ጋይ ትላንትና ማለት ነው ገኒ የቀባችሁ ቅቤ ማለት ነው ሰርቷል ማለት ነው፣ ጭንቅላቱን ከፍቶታል አብረሽ ማለት ነው። እና አብረሽ እንግዲህ ጭንቅላቱ ተዘግቶ ነበረ በሄርሜላ ፍቅር ማለት ነው። እናን ደግሞ እያየ አሸብር ነበረ ልጁ ማለት የነበረበት ብሏል። እውነቱ ነው እንደ አባቱ አሸብር ብቻ እንዳይሆን ና ቁጭ እንዳይል ሩታ ልጅ ማለት ነው እና አሁን ሰዓት ላይ እንግዲህ በጣም ደስተኛ ናቸው። ሮታ በአሁን ሰዓት ላይ እነጋሽ ና አቦዬ ቤት ትገኛለች ማለት ነው። እዛ ነው እንግዲህ ወስዶ ሰፕራይዝ ያደረጋት ማለት ነው። ግን ጋይስ ይህንን ነገር ኤርሜላ ስሰባ ምንድን ነው ሱሚስ የምትለው ደግሞ ማለት ነው። ኤርሜላ እኳ ያልቅባትም እኮ ለእኔም እኮ መኪና ግዛልኝ ትላለች ማለት ነው። ና ኤርሜላ በአሁን ሰዓት ላይ ልንገራችሁ፣ ስለ ኤርሜላ ደግሞ ሆስፒታልች የምትገኘው አርግዛለች፣ ሆስፒታል ገብታለች ልጅቷ ማለት ነው። በዚህ ደግሞ ምንድን ነው እሱ አሁን ላይ አብርሽን ያው ካረገዝኩኝ እኔ ትቶኝ አይሄድም ተመልሶ ይመጣል ብላ ተስፋ አለመቁረጣ ያሳያል ማለት ነው። እናም ግን ደግሞ አብርሽ ያም ሆነ ይሄም ሆነ እኔ ከልጄ እናት ነው ብሏል። ግን ይሄንን የትላንትና የቀባችሁ ገ የቀባችሁ ቅቤ ሰርቷል ማለት ነው ሰርቷል ማለት ነው ሰርቷል። በእውነት ጭንቅላቱ ነው ከፈተው ማለት አነጣጥሮ ነው ያየው ማለት ነው ጋይስ እና በዚህ አጋጣሚ ማለት ነው በጣም ነው ደስ ያለኝ ማለት ነው። አብርሽ ለሩታ ሰፕራይዝ ስላደረጋት ሩታ ደግሞ ይገባታል ከዚህ የበለጠ ማለት ነው። ግን ደግሞ አብርሽ ነገጧት ደግሞ ኤርሜላ ስትመጣ ፍቅር ወደ ኤርሜላ እንዳያገራሻ አደራህም ማለት ነው። አታዋርደን አንተ ልጅ ማለት ነው። ያንተ ውርደት መቼም ውሎ ያድርም ማለት ነው እና እኛ ኮ ተቸገርን ኮ አብርሽ ሩታን አፈቀረ፣ በቃ ወደ ሩታ ተመለሰ ስንል ወደ ኤርሜላ ትሄዳለ ማለት ነው። እንደ ዥዋዥ የሆነ ነገር አለ እኮ ነው የሆን ክብን አብርሽ ማለት ነው እና ሩታዬ፣ ይገባሻል የኔ ቆንጆ፣ እንጆይ ያድርግ ማለት ነው። እንግዲህ ሩታ በአሁን ሰዓት ላይ እነጋሽ የቤት ነው የምትገኘው፣ ኤርሜላ ደግሞ ሆስፒታል ነው የምትገኘው እላቸዋለሁ። ጋይስ ኤርሜላ በአሁን ሰዓት ላይ እንግዲህ እርጉዝ ነኝ ነው እያለች ያለችው። እንግዲህ እሱን ደግሞ ያው ነገብ አዲስ ነገር አለ የምነግራችሁ ነገር ማለት ነው። ሄርሜላ እራሳቸው ይናገር ነው ከዛሬ ልንገራችሁ ማለት ነው። ለምን ሰፕራይዛቸውን የነሱ ሰፕራይዝ ማንትን ማጥፋት ስላፈለግኩኝ ወይም ማለት ነው። እና ጋይሲዬ ይህን ነው ልላችሁ የመጣሁት። እስቲ የሩታ ወዳጆች የሆናችሁ ላይክ ላይክ እያደረጋችሁ የሩታ ወዳጅ እንደሆናችሁ አሳዩን ማለት ነው። በሌላ ቪዲዮ እስተመጣች አርሰንብቶ ሰላማችሁ ብትዝት ይበልባይ